የአማራ ብሔራዊ ንቅናቄ አብን አመራሮች በሁለት ጎራ ተከፍለው እየተጠዛጠዙ ነው። ዶክተር ደሳለኝ ጫኔ የሚመሩት አንደኛው ክፍል እና ዶክተር በለጠ ሞላ የሚመሩት ሌላኛው የአብን ክፍል እርስ በርስ በቃላት ጦርነት ውስጥ ገብተዋል። ጦርነቱ የተቀሰቀሰው ዶክተር ደሳለኝ ጫኔ ፓርቲው በምርጫ ቦርድ ባይሰረዝም በራሱ ሰቆቃዊ ሞት ሞተዋል የሚል መግለጫ ከሰጡ በኋላ ነው። ለዶክተር ደሳለኝ ጫኔ ሀሳብ ምላሽ የሰጡት ዶክተር በለጠ ሞላ ደግሞ ቢያንስ እኛ የድርጅታችን ገንዘብ ለአራጣ የምናበድር ነውረኞች አልነበርም፣ አይደለንም ሲሉ ሀሳባቸውን አስፍረዋል። የሁለቱን ሀሳብ እንደወረደ እናቀርብላችኋለን። አብራችሁን ቆዩ። እናንተም ሀሳቡን ካዳመጣችሁ በኋላ አስተያየት እንደምትሰጡ ተስፋ እናደርጋለን። አሁን ወደ ዝርዝር መረጃው አልፋለሁ። ሰቆቃሆ አብን በዶክተር ደሳለኝ ጫኔ የአማራ ብሔራዊ ንቅናቄ አብን የአማራ የቁርጥ ቀን ልጆች በሆኑ በአስር ሺዎች አባላት ተመስርቶ በሚሊዮን የሚቆጠሩ አባላትና ደጋፊዎችን ማፍራት የቻለ በተመሰረተ በጣም በአጭር ጊዜ ውስጥም በመላው አማራና በሀገሪቱ የተለያዩ አካባቢዎች መዋቅሩን በመዘርጋት እና ህዝባዊ ስብሰባዎችን በማካሄድ አማራውን ያነቃና ያደራጀ በዚህም በአማራ ሕዝብ ዘንድ ከፍተኛ ተቀባይነትን ያገኘ አብሪ ኮከብ ንቅናቄ ነበር። በርካታ የንቅናቄው መሪዎችም በማህበረሰባቸውና በመላው የአማራ ህዝብ ዘንድ ከፍተኛ ፍቅርና አክብሮትን የተጎናጸፉበትን እድልም የፈጠረ ድርጅት ነበር። አብን የአማራ ህዝብ መብቶች፣ ፍላጎቶች እና ጥቅሞች እንዲከበሩ የአማራ ህዝብ ጥያቄዎችን በመቅረጽና በመተንተን ምልዓተ ህዝቡን በማስተማር ሰፊ የማንቃትና የማደራጀት ስራ በመስራት እንዲሁም ከፍተኛ የአድቮኬሲና የዲፕሎማሲ ስራ በመስራት በአማራ ህዝብ ውስጥ ጠያቂ ወይም ዲማንዲንግ ማህበረሰብ እንዲፈጠር እና በአማራ ጠል ኃይሎች የተደረተውን የሀሰት ጸረ አማራ ትርክት እንዲነትብ ያደረገ ንቅናቄ ነው። አማራው ከሌሎች ኢትዮጵያውያንም ወንድሞቹ፣ እህቶቹ ጋር በጠረጴዛ ዙሪያ የሰለጠነ ድርድር በማድረግ በሰጥቶ መቀበል መርህ ተመስርቶ በኢትዮጵያ ውስጥ አማራውን እኩል ተሳታፊ እና ተጠቃሚ የሚያደርግ አዲስ ማህበራዊ ውል፣ ፍትሐዊ የመንግስት ስርዓትና ስርት እንዲተከል የታገለ የአማራ ህዝብ ከሌሎቹ ወገኖቹ ጋር በመሆን አገር የመሰረተ ነፃነቷን እና ዳር ድንበሯን አስከብሮ የኖረ ህዝብ መሆኑን ተረድቶ አንገቱን ቀና እንዲያደርግ ከፍተኛ የማንቃትና የማስተማር እንዲሁም የመቀስቀስ ስራ ሰርቷል። ምንም እንኳ በወቅቱ የነበሩ አመራሮች ከብልጽግና ፓርቲ ጋር በነበራቸው የስልጣን ዳረጎት መግባቢያ ወይም አንደርስታንዲንግ መሰረት ምርጫ 2013 በተጠናና በተቀናጀ መንገድ የአብን እጩ ተወዳዳሪዎች ምርጫውን እንዳያሸንፉ እና ያሸነፉባቸውም አካባቢዎች በግልጽ ውጤታቸው መገልበጡን በመረጃ ተሰንዶ ቢቀርብላቸውም ከፍተኛ አመራሮች ለቦርዱም ሆነ ለፍርድ ቤት የረባ አቤቱታና እና ክስ ሳያቀርቡ ተድበስብሶ እንዲታለፍና በአምስት ወንበር ብቻ እንዲወሰን ሸፍት ቢፈጸምበትም ቅሉ አምስት የፌዴራል እንዲሁም 13 የአማራ ክልል ምክር ቤት ወንበሮችን በመያዝ በፌዴራል ፓርላማም ሆነ በአማራ ክልል ምክር ቤት ከገዥው ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋነኛ ተቃዋሚ ሆኖ መቀጠሉም የሚታወቅ ነው። ምርጫ 2013ን ተከትሎ የስልጣን ዳረጎት የተሰጣቸው የንቅናቄው አመራሮች የፓርቲው ምልአተ ጉባኤ ወይም ስራ አስፈጻሚው ብሔራዊ ምክር ቤት መሆን ጠቅላላ ጉባኤው ሳይመክርበትና ሳይወስን በጓሮ በር በኩል በየተራ እየሾለኩ ስልጣን ተቀብለው ድርጅቱን ለብልጽግና በእጅ መንሻነት ማስረከባቸውም የቅርብ ጊዜ ትውስታችን ነው። የንቅናቄው ብሔራዊ ምክር ቤትም ጉዳዩን ከመረመረ በኋላ ንቅናቄያችን ሳይወስን ስልጣን ከተቀበላችሁ ያላችሁ አመራጭ የተቀበላችሁትን የመንግስት ኃላፊነት ይዛችሁ ቀጥሉ። የፓርቲው ኃላፊነት ግን ከፍተኛ ጊዜ፣ ጉልበትና ትኩረት የሚጠይቅ ስለሆነ የንቅናቄውን ስራ ደረባችሁ ማከናወንም የፓርቲውን ስራ ስለሚጎዳ የንቅናቄውን ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክቡና በብሔራዊ ምክር ቤት አባልነት ቀጥሉ ወይም ደግሞ የመንግስት ስልጣን ለቃችሁ በፓርቲ ኃላፊነት ቀጥሉ የሚል አማራጭ በብሔራዊ ምክር ቤቱ ቢቀርብላቸውም አሻፈሬ ብለው የፓርቲውን ስራ እንዲዳከም፣ በህዝባችን ዘንድ የነበረው ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዲሱ አዋጅ ቁጥር 1162 ህዝባር 2011 ዓ.ም መሰረት የሚጠበቅበትን ጉባኤ እንዳያደርግ እግር ከወርች ተጠፍንጎ አምስት ዓመታትን እንዲያሳልፍ አድርጎታል። የካቲት 12 ቀን 2012 ዓ ም ከተካሄደው ሁለተኛው ጠቅላላ ድርጅታዊ ጉባኤ በኋላ በ2014 ዓ ም በባህር ዳር ጉባኤ ለማካሄድ ተሞክሮ ነበር በዚህም የድርጅቱ ብሔራዊ ምክር ቤትም በቀጣይ ቀን የተሰበሰበው ጠቅላላ ጉባኤ ከፍተኛ አመራሩ ከመንግስት ስልጣን አንለቅም ስላላችሁ የፓርቲ ስልጣን ለአዳዲስ አመራሮች አስረክቡ ብሎ ወጥሮ ሲይዛቸው ከፓርቲ ኃላፊነት ከተነሳን ከመንግስት ስልጣናችንም ያነሱናል በሚል ስጋት እንዲሁም በሚዲያ ስማችን እየተጠለጠለ ባለበት ጊዜ እንድንለቅ መገደድ የለብንም፣ የሶስት ወር ጊዜ ሲሰጠን እና በሶስት ወር ውስጥ እንደገና ጉባኤ አድርገን አዲስ አመራር እንተካ የሚል ተማጽኖ አቀረቡ። በሌላ በኩል ደግሞ አንዳንድ የጠቅላላ ጉባኤ አባላት ዛሬ ካልወረዳችሁ ሞተን እንገኛለን በማለት በፈጠሩ ተሰጥ አገባ ምክንያት ጠቅላላ ጉባኤው በአግባቡ ሳይቋጭ እንዲበተን በማድረግ የአብን ድርጅታዊ ሕልውና ከድጡ ወደ ማጡ እንዲገባ ተደረገ። ሁለቱን ጫፎች ለማስታረቅ እና ሶስት ወር ታግሰን የአመራር መተካካቱ የሚሳካ ከሆነ እንሞክረው በሚል በግሌ እምባ እያነባው ጭምር ጉባኤ ላይ ለምኛለሁ። የግል ፍላጎቶቻችን እና የተወጠረው የኢጓችን ከህዝባችን ፍላጎት አንጻር ኢምንት መሆኑን ለማስረዳት ያደረግነው ውትወታና ልመና ሰሚ አላገኘም። ምርጫ ቦርድም 2014 ላይ ሳይጠናቀቅ የቀረው የጠቅላላ ጉባኤ እንደገና እንዲካሄድ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 ከዚህ እንደገና በታህሳስ 3ና ታህሳስ 10 2015 ዓ.ም የብልጽግና ተሿሚው አንጃ ጠቅላላ ጉባኤ ለማድረግ ዝግጅት መጨረሱን ገልጾ ታህሳስ 22 እና 23 ጉባኤን እንደሚያካሄድ ለምርጫ ቦርድ አሳወቀም። ቦርዱን በቁጥር አ 11 62 እዝባር 11 እዝባር 812 በታህሳስ 15 ቀን 2015 ዓ.ም ለንቅናቄው በጻፈው ምላሽ በፓርቲው መተዳደሪያ ደንብ አንቀጽ 12 1 መሰረት የብሔራዊ ምክር ቤቱ አር5 45 ቋሚ እና 13 ተለዋጭ አባላት ያሉት መሆኑን ከቋሚ ኮሚቴ አባላቱ ከግማሽ በላይ የሆኑት ከተገኙ ምልአተ ጉባኤው እንደሚሟላ፣ ስብሰባዎቹም የሚያልፉት ከግማሽ በላይ የሚሆኑት የምክር ቤቱ አባላት ሲገኙ መሆኑን የፓርቲውን ህገ ደንብ አንቀጽ 22 ንዑስ ቁጥር 1 እስከ 2 መደንገጉን ጠቅሶ ይሁንና የፓርቲው ብሔራዊ ምክር ቤት ነሐሴ 7 ቀን 2014 ዓ.ም ተደረገ በተባለው የፓርቲው ምክር ቤት ስብሰባ ላይ ከተገኙት 22 ተሰብሳቢዎች ውስጥ ስምንቱ ብቻ የብሔራዊ ምክር ቤት አባላት መሆናቸውን ቦርዱ መረዳቱን ገልጿል። በመሆኑም ታህሳስ 22ና 23 ቀን 2015 ዓ.ም ይደረጋል የተባለው ጠቅላላ ጉባኤ እንዲካሄድ የፓርቲው ብሔራዊ ምክር ቤት ውሳኔ የሰጠው የምክር ቤቱ ብላተ ጉባኤ ሳይሟላ መሆኑን ከፓርቲው ከቀረቡለት ሰነዶች መረዳቱን ቦርዱ ገልጿል። ስለዚህ ከላይ በዝርዝር በተገለጹት የፓርቲው መተዳደሪያ ደንብ ድንጋጌዎች መሰረት ብሔራዊ ምክር ቤቱን ነሐሴ 7 ቀን 2014 ዓ ም በወሰነው ውሳኔ መሰረት ይህንን ጠቅላላ ጉባኤ መጥራትና ማካሄድ የሚችልበት የህግ አግባብ የሌለ መሆኑን በአክብሮት ልንገልጽ እንወዳለን ብሎ በጻፈው ደብዳቤ ጉባኤውን ከልክሏል። ከዚያ በኋላም ባሉት ሶስት ዓመታት ውስጥ ጉባኤ መጥራት ባለመቻሉ የፓርቲው ህልውና እንዲያከትምና በምርጫ ቦርድ ልዩ ችሮታ ካልሆነ በስተቀር በህግ እስካሁን ባይሰረዝም በተግባር ግን የመሰረዝ እጣ እንዲገጥመው ተደርጓል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ.ም በግልጽ እንደተደነገገው አዋጁ የወጣበት አንደኛው ዓላማ ዜጎች በሚመሰርቱት ወይም በአባልነት በሚቀላቀሉት የፖለቲካ ፓርቲ ውስጥ የሚኖራቸውን መብትና ግዴታ እንዲሁም ፓርቲው ህጋዊ ሰውነት የሚያገኝበትን ሁኔታና በድርጅትነት ሲንቀሳቀስ መከተልና ማክበር ያለበትን መሰረታዊ መርሆች መደንገግ አስፈላጊ መሆኑን ይገልጻል። በአዋጁ ጠቅላላ ድንጋጌ አንቀጽ ሁለት ንዑስ አንቀጽ 13 ውስጥም በግልጽ እንደተመላከተው የፖለቲካ ፓርቲ ወይም የፖለቲካ ድርጅት ማለት ዜጎች ተደራጅተው የሚመሰርቱት የፖለቲካ ፕሮግራም በማውጣት በሀገር አቀፍ፣ በክልል፣ ወይም ከክልል በታች ባለ ደረጃ በምርጫ የፖለቲካ ስልጣን ለመያዝ በዚህ አዋጅ መሰረት ተመዝግቦ የሚንቀሳቀስ ተቋም ነው ይላል። በአዋጁ ምዕራፍ ሁለት ስለ ፖለቲካ ፓርቲ ምዝገባ በሚደነግገው አንቀጽ 66 ንዑስ ቁጥር አንድ ላይ ደግሞ ማንኛውም የፖለቲካ ፓርቲ በኢትዮጵያ ውስጥ በፖለቲካ ፓርቲነት ለመንቀሳቀስ የሚችለው በአዋጁ መሰረት በቦርዱ ተመዝግቦ የሕጋዊ ሰውነት ማረጋገጫ የምስክር ወረቀት ሲያገኝ ብቻ እንደሆነ ተደንግጓል። በአዲሱ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 መሰረት ነባር ሀገራዊ ፓርቲዎች የሚጠበቅባቸውን አስር ሺ አባላት ፊርማ፣ የተሻሻለ የፖለቲካ ፓርቲ ፕሮግራም፣ የተሻሻለ የፓርቲ ህገ ደንብ እንዲያስገቡ እና ከአምስት መቶ ሰው በላይ የመስራች ፈራሚዎች 5% ማለት ነው። የጉባኤ ተሳታፊዎች በተገኙበት እንደገና ጉባኤ አድርገው እንዲመዘገቡና እና ህጋዊ ሰውነት አግኝተው እንዲንቀሳቀሱ በተጣለባቸው የግዴታ የድጋሚ ምዝገባ መሰረት አበን በምርጫ ቦርድ በተደጋጋሚ መስፈርቱን እንዲያሟላ ቢታዘዝም ሁለተኛውን ጉባኤ ካደረገበት ከየካቲት 12 ቀን 2012 ጀምሮ ሶስተኛውን ጉባኤ አደረግኩበት እስካለበት እስከ ትናንት መጋቢት 28 ቀን 2017 ዓ ም ድረስ ለአምስት ዓመታት ከአንድ ወር ጊዜ ምንም አይነት በቦርዱ ተቀባይነት ያለው ጉባኤ አላደረገም። በአዲሱ አዋጅ መሰረትም ህጋዊ የምዝገባ የምስክር ወረቀት አልተሰጠውም። በአዋጁ አንቀጽ 74 ንዑስ ቁጥር ሸ ላይ በግልጽ እንደተመላከተው ደግሞ አንድ የፖለቲካ ፓርቲ በህገ ደንቡ ላይ ቢያንስ በሶስት ዓመት አንዴ የፓርቲው ጠቅላላ ጉባኤ መካሄድ ያለበት መሆኑን የሚገልጽ ድንጋጌ ማካተት ያለባቸው ሲሆን፣ በዚህ ድንጋጌ መሰረትም አንድ ፓርቲ የምዝገባ የምስክር ወረቀቱ ሳይሰረዝበት ለመቀጠል በሶስት ዓመት አንድ ጊዜ ጠቅላላ ጉባኤ የግድ ማድረግ አለበት። በአዋጁ ምዕራፍ ሰባት ስለ ፖለቲካ ፓርቲ መሰረዝ ወይም መፍረስ በሚደነገው አንቀጽ 96 ስር ደግሞ የፖለቲካ ፓርቲ ከሚከተሉት ሁኔታዎች በአንዱ ምክንያት ከፖለቲካ ፓርቲነት ሊሰረዝ እንደሚችል ተመላክተዋል። እነሱም አንደኛ በፓርቲው መተዳደሪያ ደንብ መሰረት በራሱ ፈቃድ ከምዝገባ እንዲሰረዝ ሲጠይቅ። ሁለተኛ፣ በዚህ አዋጅ መሰረት የፖለቲካ ፓርቲው በዚህ አዋጅና በመተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በሶስት ወር የዘገየ እንደሆነ እና ከዚያ በኋላ ቦርዱ በሚሰጠው የጊዜ ገደብ ውስጥ ጉባኤውን ሳያካሄድ የቀረ እንደሆነ ቦርዱ ወስኖ ያፈርሰዋል። ሶስተኛ፣ የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ ይፈርሳል ወይም ይሰረዛል። ስለዚህ ከላይ ከቀረቡት የአዋጅ ቁጥር 1162 ዝባር 2011 ዓም ድንጋጌዎች እንዲሁም ከአብን መተዳደሪያ ደንብ ድንጋጌዎችም አንጻር ከታየ አብን ከየካቲት 12 ቀን 2015 ዓም በኋላ የነበረው ተጨማሪ የሶስት ወር ጊዜ ብቻ ሲሆን ከግንቦት 12 ቀን 2015 ዓም በኋላ ግን እስካሁን ድረስ ቦርዱ በይፋ ባይሰርዘውም በተግባር ግን ጉባኤ ማካሄድ ባለመቻሉ እንዲፈርስ ይገደዳል ወይም ፈርሰዋል ማለት ነው። የሶስት ዓመት ከሶስት ወሩም ጊዜ አልፎ አንድ ዓመት ከአስር ወር ተጨማሪ በጠቅላላ አምስት ዓመት ከአንድ ወር በቦርዱ ተቀባይነት ያገኘ ጉባኤ ሳይካሄድ የቆየን ፓርቲ ቦርዱ ሳይሰርዘው የቀረው በአራት ምክንያቶች ሊሆን ይችላል ብሎ ግምት መውሰድ ይቻላል። አንደኛ፣ በግዥው ፓርቲ ብልጽግና ትዕዛዝ ለቀጣዩ ምርጫ የተወሰኑት አመራሮች በአጃቢነት እንዲሳተፉ ተፈልጎ ከሆነ፣ ሁለተኛ፣ የአብን ተመራጮች በፓርላማ ውስጥ ከገዙ ፓርቲ ቀጥሎ አብላጫ መቀመጫ ያለው በምክር ቤቱ የአሰራር እና የአባላት ስነምግባር ደንብ እንደሚጠራውም ዋነኛ ተቃዋሚ ፓርቲ የሚባለውን ፓርቲ መሰረዙ ቦርዱ የህዝብ ግንኙነት ጉዳት እና ጫና ያመጣብኛል ብሎ አስቦ ሊሆን ከቻለም። ሶስተኛ አመራሩ በሂደት ልዩነቶችን አጥቦ ችግሩን ፈቶ መቀጠል ከቻለ በሚል የዋህነትም ሊሆን ይችላል። አራተኛ የቦርዱ ተቋማዊ የማስፈጸም አቅም ማነስ ወይም በትኩረትና ክትትል ማነስ ምክንያት ሊሆን ይችላል። ማጠቃለያ አብን በምርጫ ቦርድ በህግ ባይሰረዝም እንኳ በተግባር ግን ጉባኤ እንዳይካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው። ተሿሚ ዋንጃ ትናንት አካሄድኩት ያለውን ጉባኤ ለመጥራት የሚያስችለው አካል ማለትም ብሔራዊ ምክር ቤቱ ወይም ማዕከላዊ ኮሚቴው ውሳኔ ያላሳለፈበት፣ ጉባኤ አዘጋጅ ያልተሰየመበት፣ ማዕከላዊ ኮሚቴው ውሳኔ እንዲያስተላልፍም በአግባቡ ስብሰባ ያልተጠራበት፣ አብዛኞቹ የትናንቱ ጉባኤ ተሳታፊዎችም በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ። የፓርቲው አባል መሆን አለመሆናቸውን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አልቻልሁም። የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር ፓርቲው ህልውናው እንደሌለ የሚቆጠር የጥቂት አመራሮች የስልጣንና የጥቅማ ጥቅም በተደጋጋሚ እንደምለውም ከምግብ ዋስትና ማረጋገጫነት ሴፍትኔት ፓኬት የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል። ብዙ ዋጋ በከፈልንበት ፓርቲያችን ላይ እንደዚህ ያለ የመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱ በአጭር ጊዜ እየሰራና በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን ፖለቲካል ከረንሲ እንዲያጣ የተደረገ ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ ነው ብዬ ስለማምን ነው። የአማራ ህዝብን ባይጠቅም እንኳ የማይጎዳ ቢሆን ኖሮ የተሾሙት አመራሮች እንጀራ በልተው ቢያድሩበት በግሌ ችግር የለብኝም። የፖለቲካ ምህዳሩ ሲፈቅድ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 በእርግጥ በአንተ ምስኪን የፊት ገጽታ እና እሳሳች አንደበት ጀርባ የተደበቀ ማንነትህን ለሌላ ሰው ግልጽ ለማድረግ እጅግ ከባድ ታስክ መሆኑን እናውቃለን። ብዙ ወከባ፣ ፍረጃ፣ እርግማንና ፍራሽ ተልኮን ተቋቁመን ለፈተና ሳንንበረከክ የምንወደውን ትናንት እርሶን ጭምር ያሰባሰብንበትን ተቋማችንን አብን አስቀጠልን እንጂ በትነ ነው የምንሄድ የታሪክ ድኩማኖች አይደለንም። ይሄ ምስኪን ፊትና ድምፅ ብዙ አሳፋሪ ነውር ጋርዶ ዘልቋል። ቢያንስ እኛ የድርጅታችንን ገንዘብ ለአራጣ የምናበድር ነውረኞች አልነበርንም፣ አይደለንም። በሰፊውና በዝርዝር እንመለስበታለን ይላል የዶክተር በለጠ ነቀፌታዊ መልስ። ዶክተር በለጠ ምናልባት እንመለስበት ባሉት ጉዳይ ላይ በሰፊው ይመለሱበት ካልሆነ በቀር በዶክተር ደሳለኝ ጫኔ ስለቀረበው ነቀፌታ ምክንያታዊ ምላሽ አልሰጡም። ይህ የተወዳችሁ የቀለም ቤተሰቦች ለዛሬው ይዘን የመጣ ነው። መረጃ ይኸው ነው። በሰላም ቆዩ።